ክርስቲያን ለምን መከራ ደረሰብኝ ብሎ ከሚማረር ይልቅ መከራውን እግዚአብሔር አሳለፈኝ ብሎ የሚያመሰግን መሆን አለበት። እግዚአብሔር ባለበት የሚደንቅ ነገር ይሰራል። እግዚአብሔር ድንቅ ነው በልዎ። ለእግዚአብሔር ግሩም ግብርከ እግዚአብሔር እንደዚህ በሉ። ስራ ግሩም ነው። ባይኖረንም፣ እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም፣ እግዚአብሔር ስራው ግሩም ነው። እውቀት እየተከፈለብን ብንጨነቅም፣ እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድን ነው ንገሩኝ? ግሩም ነው በሉ። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁም። ሰው ስለሆንን እግዚአብሔር ስራው ምንድነው? ወገኖቼ፣ ግሩም ነው ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው እግዚአብሔር። የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛም ይበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታጠምባት ከጣፋጭ ነገር ተከለክለዋለች። ስስታም ሆና አይደለም፣ ልጁ በጣም ያምረዋል፣ እናት ተከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው። ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ሰዘይትገደፍ ኢርኢኩ ጻድቅ ሲወድቅ አላየሁም፣ በእግዚአብሔር ኃይል ስለሚያምን። እያመመህ እግዚአብሔር ፈዋሽ ነው በል፣ እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞተው አሉ። ሰዓት በይ ትኖር። ያለሽ ማን ስላለ? ከአንቺ ጋራ እግዚአብሔር ስላለ። እግዚአብሔር ይኑር ከኛ ጋራ። እከሌ ከኋላ ተነሥቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። አታውቀውም። እከሌን ብር ቆጥሮ ነው ያየኸው? በብዙ መከራ ውስጥ ነው ያለው። ላንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻህ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል የኀጢአተኞችን ሰላም አይቼ በክፉዎች ላይ ቀንቼ ነበር በመን በአመጽና በግፍ ስራ የረከሱ ሰዎች ተዝናንተው ሲኖሩ ስታዩ ያስቀናል ግን የኀጢአተኛ ከፍታ የውሸት ነው ሪኢ ክወላጥ አብዮ ተላዓለ ከመ አርዘ ሊባኖስ እግዚአብሔር የሌለው ሰው እንደ ሊባኖስ ዛፍ አድጎ ከፍ ብሎ አየሁት አምላክ ስለሌለው ግን ከፍ ካለ በኋላ ነፋስ ሲመታ ወደቀ ግን እዛው አለሁ ማን ስላለ ከእኔ ጋር ስለዚህ ታገሱ፣ እግዚአብሔርን ጠብቁት። አታጉረም ርሙ ጎደለብኝ ብላችሁ ድንቀት አጣኋቸው። መጀመሪያ ግን እግዚአብሔር እኔን ከነሱ በታች አረገኝ ብዬ ልሰናከል ነበር አለ ዳዊት። እኛ ግን ተሰናክነላል። እንደ ዳዊት ለትንሽ አላልንም፣ ቆይተናል ከወደቀን ከሌ ከኋላ የተነስቶ እግዚአብሔር ግን ው ደጅ እየጠናሁት ያዳላል ብዙ ነገር ብለናል። እሱ ግን አያዳላም። በእኛ ቤት ፈቃዱ ልዩ ነው። ስለዚህ አታጉረምርሙ። ጻድቅ አይጣልም፣ አማኛ አይወድቅም። የተጣለ ጻድቅ አላየውም። ዘሩ እህል አቶ አይለምንም። ማይተብ ያሰረ ወድቆ አይወድቅም። ማን ያነሳዋል? ማን ያነሳዋል? መዳን ያለሙላችንን የሚያንሳን